ሰላም አለይኩም ወራህመቱላሂ ወበረካቱውድና የተከበራችሁ ሁድሰና ላ ተመልካቾች እንዴት ናቸው? ሰላም ናቸው። ሰላም ነኝ አልሐምዱሊላሂ። በቻናው አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር ያረጋችሁ ቤተሰቡን ላለወዱች እንግዲህ እጠብቃለሁ። ጥፋቱ ምክንያት ሁላችሁም ታውቃላችሁ። ብዙዎቻችሁ በውስጥ ስለአወራን ሁላችሁም ታውቃላችሁ ማለት ማለት ነው